ወላጆች ሁሌም ቢሆን ለልጆቻቸው ጠቃሚ ነገርን እንደሚያደርጉ ቢታወቅም ነገር ግን ለዘመናት ለታዳጊ ህጻናት ልጆቻቸው የተመረዘ ወተትን ሲያጠጡ መኖራቸው ተሰምቷል። ከእናት ጡት ወተት በተጨማሪ ለህጻናት ገንቢ የዱቄት ወተት እንደሆነ የሚታመንበት የኒዶ ወተት ለህጻናት ጤና እጅግ አደገኛ የሆነ ፎርሙላን እንደሚጠቀም ነው ይፋ የወጣው። በምርት ሂደቱ የሚጠቀመው አሰራር በተለይም ወደ አፍሪካ የሚላከው የወተት ምርት የሚመረትበት ቀመር ህጻናትን ጤና የሚያሳጣ የእድሜ ልክ በሽተኛ የሚያደርጋቸው እንደሆነ ነው የተሰማው። እጅግ በሚያሳዝን ሁኔታ በብዙ ህጻናት ተወዳጅ የሆነው የኒዶ ወተት ጣፋጭ መርዝን በውስጡ ያዘ እንደሆነም ታውቋል። ይህ አሳፋሪና ጭካኔ የተሞላበት ተግባር የሚከናወነው ከሌላው ዓለም በተለየ ወደ አፍሪካ በሚላከው ምርት ላይ መሆኑ ደግሞ መረጃውን እጅግ አስደንጋጭ አድርጎታል። የዓለም ጤና ድርጅት የሚደነገገውን ህግ ጥሶ ለልጆቻችን በሽታን እንድናጠጣ ሲያደርገን የኖረው የኒዶ ወተት ድብቅ ሴራም ተጋልጧል። ህጻናቱ ገንቢ ንጥረ ነገሮችን እንዲያገኙ በማሰብ እንዲጠጡት የሚመከረው ኒዶ በማስታወቂያዎቹ እንደሚታየው ገንቢ ሳይሆን ልጆችን የእድሜ ልክ ህመምተኛ የሚያደርግ መርዝን በውስጡ የያዘ መሆኑ ነው የተሰማው። ለመሆኑ በኒዶ ውስጥ የተገኘው አደገኛ ነገር ምንድን ነው? የህጻናት ጤናንስ እንዴት ይጎዳል? የሚለውን በዝር ዝርዝር እንነግራችኋለን። በሌላ መረጃችን ደግሞ ቲክቶክ ልጆችን እያጠፋ ያለ መተግበሪያ መሆኑ ይፋ ሆኗል። ከቅርብ ጊዜያት ወዲህ ብቅ ያለው የቲክቶክ ማህበራዊ ሚዲያ ልጆችን ከወላጆች ከመንጠቅ ባሻገር ወደ ጸያፍ ተግባራት እንዲሰማሩ የሚያደርግ አደገኛ ፕላትፎርም መሆኑ ነው የተነገረው። ልጆች ዝም እንዲሉ በማሰብ አሊያም ያስቸግራሉ በሚል ስልክን ለልጆቻችን የምንሰጡ ወላጆች ልጆቻችንን እያጠፋናቸው እንደሆነ ነው ጥናቶች ይፋ ያደረጉት እጅግ በሚያስደነግጥ መልኩ በርካታ ታዳጊዎች በዚህ አፕሊኬሽን መመረዛቸውን የሚያሳዩ ጥናቶች ሲወጡ፣ ይህም ተግባር በርካታ ታዳጊዎችን ወዳልተፈለገ ተግባራት እንዲሰማሩ እየገፋፋ ያለ አደገኛ መተግበሪያ መሆኑም ተሰምቷል። ጊዜ እንዲያሳልፉ አልያም እንዲዝናኑ በማሰብ ቲክቶክን እንዲጠቀሙ ለልጆቻችን የምንሰጥና የምንፈቅድ ወላጆች ከዚህ መረጃ በኋላ፣ ልጆቻችንን አጸያፊ ተግባራትን እንዲመለከቱ ከሚገፋፋው ቲክቶክ እንታደጋቸዋለንና ይህን አስገራሚ እንዲሁም አሳሳቢ መረጃን ይዘንላችሁ ቀርበናል። ሰላም ጤና ይስጥልን ውድ የአማርያ ዩቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ለሕፃናት ጤና እና እድገት አስጊ የሆኑ መረጃዎችን ልናደርሳችሁ ወደናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ መረጃው ብዙዎች ጋር ደርሶ ይጠነቀቁ ዘንድ ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁ እንድትቆዩ ጋበዝን። ኒዶ፣ በበርካታ ታዳጊ ህጻናት ተወዳጅ የሆነ በወላጆችም የሚመረጥ የዱቄት ወተት ነው። ህጻናት ከእናጡት ወተት በተጨማሪ የሚወስዱት አንዳንድ ጊዜም የእናት ጡት ማግኘት ያልቻሉ ህጻናት በመደበኛነት የሚጠቀሙት በዓለም አቀፍ ደረጃ ተቀባይነትና ተወዳጅነትን ያተረፈ ምርት ነው። ይሁን እንጂ፣ ኒዶ በምርት ሂደቱ ላይ የሚጠቀመው ከፍተኛ የስኳር መጠን ለህጻናት ጤና አስጊ መሆኑ ነው የተሰማው። አይደለምና ገና ህጻን ለሆኑ ታዳጊዎች ቀርቶ ዋቂዎች እንኳን ገዳይ በሽታዎችን አምጪ እንደሆነ የሚነገርለት ስኳር የዱቄት ወተቱን በማምረት ሂደት ውስጥ በግፍ እንደሚጠቀም ነው መረጃዎች ይፋ ያደረጉት። እጅግ በሚያስደነግጥ ሁኔታም የዱቄት ወተቱ ላይ ስኳር የመጨመር ሂደትን የሚከተለው ለአፍሪካ በሚመረተው ምርት ላይ ብቻ መሆኑ ነው የተሰማው። ወደ ሌሎች አህጉራት የሚላኩት የኒዶ ወተት ምርቶች ላይ ምንም አይነት ስኳር የማይጨመርበት ሲሆን ወደ አፍሪካ የሚላከው ምርት ላይ ግን የዓለም ጤና ድርጅት የሕጻናት ምግቦች ሰዎች ላይ ምንም አይነት የስኳር መጠን መካተት እንደሌለበት የሚደነግገውን ህግ በመጣስ ነው ገዳይ በሽታ አምጪ እንደሆነ የተመሰከረለትን ስኳር በዱቄት ወተት ላይ የሚጨመረው። ይህም ከፍተኛ ተጠቃሚ ባለው የዱቄት ወተት ላይ የሚጨመረው የስኳር መጠን ለሕፃናት ገንቢ እንደሆነ ከሚታመነው በላይ ጤናቸውን የሚያቃውስ እንደሆነ ነው የተነገረው። በተለይም ወተቱን የሚጠቀሙት በአብዛኛው ሕጻናት በመሆናቸው ከልጅነት እስከ እውቀት በሚኖራቸው እድሜ በከፍተኛ ሁኔታ ለበሽታ የተጋለጡ እንደሚያደርጋቸው ነው መረጃው ያሳየው። በመሆኑም ለልጆቻችን ጣፋጭ የሆነ መርዝን ከመስጠት ተቆጥበን በተቻለ መጠን ተፈጥሯዊ የሆኑ ነገሮችን ብንሰጥ መልካም ነው እንላለን። ምክንያቱም አምራች ድርጅቶች ከልጆቻችን ጤና በላይ የሚያሳስባቸው ትርፋቸው ብቻ ነውና ለራሳችን እራሳችን ማወቅ ይገባናል እያልን ወደ ሌላኛው መረጃችን እናመራለን። በሁሉም የእድሜ ክልል ላይ ያለ ሰው እየተጠቀመው ያለው የቲክቶክ ማህበራዊ ሚዲያ ለልጆቻችን እጅግ አደገኛ እንደሆነ ነው የተሰማው። የቲክቶክ አልጎሪዝም ልቅ የሆኑ ወሲባዊ ይዘት ያላቸው ቪዲዮዎችን በልጆች ወደተከፈቱ አካውንቶች እንደሚገፋ እንዲሁም እንዲታዩ እንደሚያበረታታም የሰብአዊ መብት ዘመቻ ቡድን ባወጣው አዲስ ሪፖርት ጠቁሟል። ተመራማሪዎች ሀሰተኛ የልጆች አካውንቶችን ከፍተው የደህንነት ሲቲንጋቸውን ቢያስተካክሉም ግልጽ የሆኑ ወሲባዊ ይዘት ያ ያላቸው ቪዲዮዎች እንዲመለከቱ እንዳመጣላቸውም ተናግረዋል። እንዲመለከቱላቸው በቲክቶክ ከመጡላቸው ቪዲዮዎች መካከልም ለልጆች ፈጽሞ የማይመጥኑ ወሲባዊ ይዘት ያላቸው ቪዲዮዎች በብዛት መኖራቸውን ነው ተመራማሪዎቹ የተናገሩት። የቲክቶክ ደህንነቱ አስተማማኝ የሆነና ከእድሜ ጋር ተዛማጅነት ያላቸው ቪዲዮዎችን ለማጋራት ቁርጠኛ መሆኑንና ችግሩን ካወቀም በኋላ አፋጣኝ እርምጃ መውሰዱን ቢናገርም ይህንን ግን አለመተግበሩን ነው ተመራማሪዎቹ ያሳወቁት። ባለፈው አመት ሐምሌ ወር መጨረሻ ላይ እና በነሐሴ ወር መጀመሪያ ላይ ግሎባል ዊትነስ የተባለ የተመራማሪዎች ቡድን የ13 አመት ታዳጊዎቹን በማስመሰል በቲክቶክ ላይ አራት አካውንቶችን መክፈቱን ተናግሯል። የተወለዱበትን ቀን አሳስተው የሞሉት እነዚህ ተመራማሪዎች ማንነታቸውን ለማረጋገጥ መረጃ እንዲሰጡ እንዳልተጠየቁም ነው የገለጹት። የቲክቶክ ተጠቃሚዎች ልቅ የሆኑ የወሲብ ይዘቶችን ማየት የማይፈልጉ ከሆነ የተገደበ ሁኔታ የሚለውን ሴቲንግ እንዲያበሩ ስለሚጠየቅ ያንንም አድርገዋል። እንደ ማህበራዊ ድረገጹ ከሆነ ይህንን ሴቲንግ ያስተካከሉ ተጠቃሚዎች ለአዋቂዎች የሚሆኑ ወይንም ውስብስብ ይዘት የሌላቸው ይዘቶችን ከማየት እንደሚገደብ ይናገራል። ይሁን እንጂ ተመራማሪዎች ራሳቸው ምንም አይነት ፍለጋ ሳያደርጉ በመተግበሪያው ላይ ሊወዱት ይችላሉ በሚል ክፍል ውስጥ ግልጽ የሆኑ እጅግ ልቅ የሆኑ ይዘት ያላቸው ቪዲዮዎችን እንደቀረበላቸው ተናግረዋል። የግሎባል ዊትነሷ ተመራማሪ አቫሊ ግኝቱን ለተመራማሪዎች በጣም አስደንጋጭ እንደሆነም ተናግራለች። ቲክቶክ ልጆች ተገቢ ያልሆኑ ይዘት ያላቸውን ቪዲዮዎች እንዳያዩ መከላከል አለመቻል ብቻ ሳይሆን አካውንት እንደከፈቱ እኚህም መሰል ይዘት ያላቸው ለልጆች የማይመከሩ ቪዲዮዎችን እንዲያዩ እንደሚያቀርብላቸው ተናግረዋል። ተመራማሪዎች ግኝታቸውን ለቲክቶክ እንዳሳወቁ ችግሩን ለመፍታት አፋጣኝ እርምጃ መውሰዱን ተናግሮ የነበረ ቢሆንም ነገር ግን ባለፈው አመት በሐምሌና ነሐሴ ወር መገባደጃ ላይ ቡድኑ ተመሳሳይ አካውንቶችን የከፈተ ሲሆን መተግበሪያው ወሲባዊ ይዘት ላቸው ቪዲዮዎች አሁንም ወደ ልጆች እንደሚገፋ ተደርሶበታል። በዚህም ጥናት ውጤት ቲክቶክ ልጆችን እያጠፋ ያለ መተግበሪያ መሆኑ ይፋ ሆኗል። ከቅርብ ጊዜ ወዲህ ብቅ ያለው የቲክቶክ ማህበራዊ ሚዲያ ልጆችን ከወላጆች ከመንጠቅ ባሻገር ወደ አጸያፊ ተግባራት እንዲሰማሩ የሚያደርግ አደገኛ ፕላትፎርም መሆኑም ተነግሯል። እጅግ በሚያስደነግጥ መልኩም በርካታ ታዳጊዎች በዚህ አፕሊኬሽን መመረዛቸውን የሚያሳዩ ጥናቶች እየወጡ ሲሆን ግሎባል ዊትሰን በተባለው የሰብአዊ መብት ዘመቻ ቡድን የተጠናው ጥናት ግን ይፋ እንዳደረገው ቲክቶክ ለታዳጊ ልጆች እድገት የማይመጥኑ ለማምንነታቸውም የማይጠቅሙ ይዘቶችን እንዲመለከቱ የሚያበረታታና እንዲህ አይነት ቪዲዮዎችን ፊት ለፊት ገጻቸው ላይ እንደሚያመጣላቸው ተረጋግጧል። በመሆኑም ቲክቶክ አዝናኝና አስተማሪ ቪዲዮዎች ይገኙበታል ተብሎ ከሚነገረው ጀርባ ታዳጊ ልጆችን ወዳልተፈለገ ተግባር የሚመራ ቪዲዮዎችን እንደሚያቀርብና እንዲህ አይነት ይዘቶችንም እንደሚያበረታ በርካታ ነው የተገለጠው። ስለዚህም ልጆቻችንን ከዚህ አደገኛ ፕላትፎርም እንታደጋቸው እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊና ማህበራዊ መረጃዎች እስክንገናኝ በያላችሁበት ቸርቆዩልን